ሰላም ጤና አስተለን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ያለው ልዩ ኦፕሬሽን ዛሬ ሶስተኛ ቀኑ ላይ ይገኛል። ዘመቻ አርበኛ አደም አሊ አባናዶ ዘመቻ በድል ታጅቦ እየቀጠለ እንዳለ ነው። በምናገኛቸው መረጃዎች ለማረጋገጥ የተቻለው ሰሜን ወሎ ዞን ላሊበላ ተማ ጋሸና ከተማ፣ እና ወልዲያ ከፍተኛ ትንቅንቅ እየተደረገ ነው። ሌሎች ቀጠናዎችም በፋኑ ኃይሎች ቁጥጥር ስር መግባታቸው ተገልጿል። ደቡብ ወሎ ዞን ኩታበር፣ ቦሩ ሥላሴ፣ ጉጉፍቱ፣ ኮሬብ፣ ደብረ ዘይት፣ አማራ ሳይንት፣ ጓሜዳ በፋኖች እጅ የገቡ ሲሆን፣ ሌሎች ቀጠናዎችም እንደዚሁ ትንቅንቅ እየተደረገባቸው እንዳለ ነው ያገኘነው መረጃ የሚያመለክተው። በወልዲያ ከተማ ዙሪያ ጀነቶ በር፣ ጥቁር ውሃና መቻሬ በሚባሉ የከተማው አካባቢ ጠዋት ጀምሮ እስከ ስድስት ሰዓት ድረስ የተኩስ ልውጥ ያለ ሲሆን የአገዛዙ ኃይል ሄሊኮፕተሮችንና የጦር ጀቶችን በመጠቀም ከፋኖ ኃይሎች ጋር ያለውን ውጊያ ለመቋቋም ጥረት እያደረገ እንዳለ ነው የተመለከተው። የወልዲያ ከተማ ከንቲባ መልእክት አስተላልፈዋል። ከተማው ሰላም ነው ሲሉ ነው በማህበራዊ ሚዲያ ላይ በተላለፈ መልእክታቸው ያሳወቁት። በአማራ ክልል እየተካሄደው ያለው የሕልውና ተጋድሎ በዋናነትም በወሎ ተጠናክሮ ቀጥሏል። የዛሬውን ያለውን የሶስተኛ ቀን የዘመቻ አርበኛ አደም አሊ አባናዶን ድል በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቧል። ከሱ ጋር ቆይታ አድርጋለሁ። ወደ አንተ መጣለሁ። ዛሬ ሶስተኛ ቀኑ ላይ ነው ያለ ነው። ምንድን ነው ዛሬ ላይ አዳዲስ መረጃዎች መሳይ? አሁን እኮ ከላይ ከላይ ነው መረጃዎች እየመጡ ያሉት። በጣም ያልተጠበቀ ያልተገመተ አጠቃላይ ዘርፍ በጣም የሰፋ ማጥቃት ነው የሰነዘሩት። እንግዲህ ከዚህ በፊት የኢታማጆርሹም ብርሃኑ ጁላ እንደተናገረው ገጥመን የለም እንዴ መሳሪያ አንመርጥላችሁም በዘራችሁም አይድረስ ብሎ ሲፎክር የነበረ ሰው እንግዲህ የአማራ ሕዝብ ደግሞ እባካችሁ አትግደሉም ብሎ ለበርካታ ጊዜ ጥያቄ አቅርቦ ይሄ ነገር እንደሚመጣ መንግስት አልገመተም ነበር። ነገር ግን የአማራ ሰው ሲተርት በቆረጥከው ዱላ ከተመታህ፣ በመረጥከው ዳኛ ከተረታ እንግዲህ መቼስ ምን ሊባል ይችላል። በሰሜን ወሎ ያየነው ነገር መንግስት በወደደውና በፈለገው በቆረጠው ዱላ ነው የተመታው፣ በመረጠው ዳኛ ነው የተረታው። እንግዲህ መሳሪያ ነው እድሜ ሊያረዝመው ይችላል ብሎ በመሳሪያ ትግል ብቻ የአማራን ህዝብ አንበርክኬ አፈር ከድሜ አግጬ አንገቱን ደፍቶ ለዘመናት እንዲኖር አደርገዋለሁ ብሎ የነበረው በሶስት ቀናት ውጊያ በጣም ከባድ የተባለው ስምንት መቶ ሶስተኛ ኮር አልቻለም። ሰሜን ወሎን እኮ ሙሉ በሙሉ ለቋልኝ አሁን እንደሚባለው የወልዲያ ከተማ ከንቲባ ሰላምና ገና ከጠዋቱ አራት ሰዓት እኮ ወልዲያ ከተማ ላይ ገብተው መቻሬ ሜዳ በጥቁር ውሃ ምናምን በተደረገው ውጊያ ተሸንፈው ከወልዲያ ወደ ደሴ መስሸሸት አቅቷቸው ባህራ አድርገው ወደ ኮምቦልቻ ለማምለጥ ነው ሙከራ ያደረጉት ምክንያቱም እንግዲህ ከወልዲያ ደሴ ባሉት መንገዶች መካከል ላይ መርሳ ኡርጌሳ ሀይቅ ውጫሌ ይስማ ንጉስ የሚባሉ ከተሞች አሉ በእነዚህ ከተሞች ላይ ፋኖ ወልዲያን ከመያዙ በፊት በመሀል ላይ እነዚህን አምስት ከተሞች በቁጥጥር ዙር ካስገባ በኋላ ወልዲያ ከተማ ማጥቃት ሲጀምር ወደ ደሴ እንኳን መሸሸት አልቻሉ ባህራ በኩሉ አድርገው በአፋር አድርገው ኮምቦልቻ ከተማ ነው ለመግባት ሙከራ ያደረጉት። ነገር ግን የፋኖ ኃይሎች በተለያየ አቅጣጫ እየወጓቸውና እየተበተነ ነው የሚገኘው። እንግዲህ አስራ ሁለተኛ ክፍለ ጦርና ስልሳ አንደኛ ክፍለ ጦር ሙሉ በሙሉ ተደምስሷል ማለት ይቻላል። እንግዲህ ተቆርጦ የቀረ በግሸን ተራራዎች አካባቢ ሶስት ሻለቃ ጦር ብቻ ነው በሰሜን ወሎ እንቅስቃሴ ሲያደርግ የነበረው። ነገር ግን ሶስተኛ ኮር ቱ ምክንያት እነዚህ ኃይሎች ተቆርጠው በመቅረታቸውና እራሳቸውን ተከላክለው ማዳን ስለማይችሉ የአካባቢውን የሀገር ሽማግሌዎች ባካችሁ እኛ ወደ የትም ቦታ አንሄድም እናንተም ጋር መሳሪያ አንተኩስም እና ባካችሁ በሀገር ሽማግሌዎች አማካኝነት ተውን እና እጅንስ እና ምህረት አድርጉልን መሳሪያዎቻችንንም እናስረክባለን በማለት ምሽጋቸው ላይ ተደብቀው ለሀገር ሽማግሌዎችን መርጠው ወደ ፋኖ ኃይሎች መልእክት ልከዋል። የፋኖ ኃይሎችም እንግዲህ ምህረት የጠየቀ መሳሪያ ያስረከበ የመንግስት ምድ ወዳቸው በዛሬ ሁለት እንደተናገረውና ለሰራዊቱ መግለጫ እንደሰጠው ከሆነ ስርዓት እንዲከበርና እጅ የሚሰጥ የመከላከያ ሰራዊት እንደ ማንኛውም ኢትዮጵያ ዜጋ ተቆጥሮ በእንክብካቤ እንዲደረግለትና በአግባቡ እንዲያዝ ባለው መሰረት እና የተቆጣጠሮቸው ከተሞች የራሳችሁ ከተሞች ናቸው፣ በስርዓት በስርዓቱ ጭካኔ አማካኝነት የተባራችሁበትን ከተማ በደማችሁ ባጥንታችሁ በላባችሁ የተቆጣጠራችሁትን ከተማ እንዳታወድሙ በአግባቡ የመንግስት ተቋማትን፣ ባንኮችን እንዲሁም ራሱን የመከላከያ ሰራዊትን አባላት በአግባቡ እንድትይዙና ስራዎቹ ተሳልጠው እንዲቀጥሉ በማድረግ ማሳሰብ ያሰባል። በዚህም መሰረት እንግዲህ ግሸን አካባቢ ተቆርጦ የቀረ ሶስት ሻለቃ ጦር እጅ ለመስጠት ሽማግሌ ልኮም እንግዲህ ድርድር እየተደረገ ነው የሚገኘው። በአጠቃላይ ግን መቄት፣ ገረገራ እንዲሁም በላሊበላና ጋሸን አካባቢ አብዛኛው አብዛኛው ከተማዎች በፋኖ ቁጥጥር ስር ገብተዋል። እንግዲህ በከተማው በተወሰነ ጋሸን አካባቢ በተወሰነ ቦታ ላይ ሆኖ ራሱን እየተከላከለ የሚገኝ ቢሆንም በመቄት እና በገረገራ የፋኖ ኃይሎች በከተማ ከተማው ገብተው ስርዓትን በማስከበር እና በህዝቡን በማረጋጋት ላይ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ የሰሜን ወሎ ጉዳይ አሁን ተጠናቋል። እውነት ለመናገር ወደ ስምንትና ዘጠኝ የሚሆኑ ወረዳዎች በፋኖ ቁጥጥር ስር ገብተው አልፎ ከሰሜን ወሎ ሂደው ወደ ደቡብ ወሎ ያሉ የወረዳ ከተሞችን መቆጣጠር ችለዋል። አሁን ደግሞ ደቡብ ወሎ ዞን ኩታበር፣ ቦሩ ስላሴ፣ ጉጉፍቱ፣ ኮሬ፣ ደብረ ዘይት፣ አማራ ሳይን፣ ጓሜዳ በቁጥጥር የገቡ ሲሆን ሌሎች ከተሞችም እንዲሁም በአካባቢ የሚገኙ ታዛቂ ከተሞችን መቆጣጠር መቻሉ ከተማች እነዚህ የምስራቅ አማራ ቀጠና ነፃ በወጡ ቦታዎች ላይ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንይልክ ጸሐፊ ትዕዛዝ አክሊሉ ሀብተወልድ ማሰልጠኛ ማዕከል የሰለ የፖለቲካ ምችና የእዞች አማራዊ የፖለቲካ ስራዎችን እየሰሩ እንደሚገኙና በአጠቃላይ ግን ድሉ ወደ ደቡብ ወደ ደቡብ ወሎ ተሸጋግሮ በደቡብ ወሎ አሁን የጠቀስኩልህ ከተሞች ላይም ቀድመው ወልዚያን ከመያዛ ከመሆናቸው በፊት ቀድመው ማጥቃት መጀመራቸውንና አሁን በተለይ ሀይቅ ከተማ ከደሴ አርባ ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ቦሩ ሜዳ ማለት ደሴ ማለት ነው። ቦሩ ሜዳ ከዚህ በፊት የህወሓት ኃይሎች ለሶስት ተከታታይ ቀናት ጉጊያ ካደረጉ በኋላ የመከላከያ ሰራዊቱ ቦሩ ሜዳ ላይ ሲፈርስ ደሴን አልፎ በሰዓታት ልዩነት ኮምቦልቻ እንደገቡ ነው መረጃዎች የምናስታውሰው። አሁን ደግሞ የቦሩ ሜዳ ተያዘ ማለት የመከላከያ ሰራዊቱ ደሴ ላይ ተቀምጦ መከላከል በማይችልበት አቅም እንዳለና መንግስት ግን የደረሰበትን አጠቃላይ ክሳራ፣ አጠቃላይ ሽንፈት የተለያዩ ምክንያቶችን በመስጠት ለመከላከል ጥረት እያደረገ ነው። እንዲሁም በቀል ሊፈጽም ይችላል። በከተሞች ላይ በጣም በርካታ የደቡብና የሰሜን ወሎ ከተማዎች በመያዛቸው ምክንያት በቀል ሊፈጽም ይችላል። የሄሊኮፕተር ሀሳዎችም እንዲሁ የተደረጉ ነው። በአንዳንድ ቦታዎችም ላይ ዝም ብሎ ያለ ጥናት እና ጥናት መሰረት ያላደረገ ከላይ የሚተኮሱ አረሮችን እየተኮሰ በሲቪሊያን ላይ ከፍተኛ ጉዳት ለማድረግ እንቅስቃሴ እያደረገ እንደሆንና ይሄን ተከትሎ በተለይ በትናንትናው እለት ሽንፈቱን ተከትሎ የመከላከያ የጸጥታ ምክር ቤት የሚባለው ተሰብስቦ የደረሰበትን ሽንፈት መልሶ ለመቀልበስ የአየር ኃይላቸው ጥቃት እንዲሰነዝር የሚል ኔ በመወሰናቸው የፋኑ የፋኖ ኃይሎች እንግዲህ የሽምቅ ውጊያ በሚያደርጉበት ሰዓት ተሰብስበው በአንድ ቦታ ላይ እንዳይቀመጡ እና በሽምቅ መስመራቸው ተበታት ነው ከተሞችን ሲቆጣጠሩ ወይም ከተቆጣጠሩ በኋላ በከተሞች ላይ መታየት እንደሌለባቸው እና ስርአቱ ኃላፊነት የጎደለው ስርዓት እና በቀለኛ ስርዓት በመሆኑ ይህንን ነገር በአንክሮ ተከ ወስደው ራሳቸውን አገዛዙ አጉል ምት ራሳቸውን መከላከል መቻል እንዳለባቸው ነው አብዛኛው ሰው እየተናገረ ያለው መሳይ እንግዲህ ዛሬ ሶስተኛ ቀኑ ላይ እንገኛለን። በርካታ ድሎች ነው የተገኙት። በርካታ ወታደሮች የአብይ አህመድ ወታደሮች መማረካቸውን፣ ጦር መሳሪያ በብዙ ቁጥር መገኘታቸውን፣ ቁልፍ ቦታዎች መያዛቸውን ነው የሰማነው። በአገዛዙ በኩል ላለፉት ሁለትና ሶስት ቀናት በጸጥታ የቆየው መንደር አሁን አንዳንድ ነገሮችን እየተናገረ ነው። ባህር ዳር የሚገኘው ጀነራል አባው ታደሰም መግለጫ ሰጥቷል። ሰሞኑን በዱባይ በተባበሩት አረብ ኤሜሬት ሕክምና ላይ እንደቆየ ነው የሰማ ነው። ህመሙ ምን እንደሆነ አይታወቅም። ነገር ግን አንገት ላይ ቀዶ ጥገና ህክምና በማድረግ ከዛ ህክምና እንደመጣ ነው በቀጥታ ደብረ ብርሃን፣ ከዛ ኮምቦልቻ፣ በኋላም ጎንደር፣ አሁን ደግሞ ባህር ዳር የሚገኘው። ስለዚህ የብልጽግና መንደር በጣም ቆዝሞ ያለበት ከፍተኛ የሆነ መረበሻ ያለበት እንደሆነ ነው የተገለጸውና ያንን መንደር ለማነቃቃትና እንደዚሁ ሞራል ለመስጠት በሚል በሌለ ድል በሌለ ባልተደረገ ጦርነት ባልተተኮሰ ጥይት ድል አግኝተናል ደቡብ ጎንደርና ጎጃም ጽንፈኛውን ደምስሰናል የሚል ጫ በጀነራል አበባው ታደሰ እንዲሰጥን የተደረገው። ጀነራል አበባው ታደሰ ከህክምና አገግሞ አንገቱ ላይ የሚታየው መሸፋፈን ከዚሁ ከዱባዩ ህክምና ጋር የተያዘ እንደሆነ ነው የሰማ ነው። በትክክል ምን አይነት ህክምና እንዳደረገ ለማወቅ ያደረግነው ጥረት ለጊዜው አልተሳካም። ብዙ ጊዜ ይመላለሳል ወደ ዱባይ ነው የተባለው። እንግዲህ ያም ምናልባት ወደፊት መረጃው ተጣርቶ ሲመጣ ልናቀርበው እንችላለን። አበባው ታደሰ አማራ ክልል የሚገኘው በዋናነት መውጫ መንገድ ከአማራ ክልል ለመውጣት የማርያም መንገድ የወንድ በር እየፈለጉ እንዳ እንዳለ ነው። ምን ሰማው ሌላ ግዳጅ መከላከያ ይፈልጋል። ስለዚህ የጸጥታውን ሁኔታ እናንተ ቻሉት፣ እኛ ሌላ ግዳጅ አለብን የሚል በዚህ ወቅት ላይ አክርካሪው እየተሰበረ እየተመታ በከፍተኛ ሽንፈት ብዙ ቦታዎችን እያጣ ያለውን መከላከያ ሰራዊት ለሌላ ግዳጅ ተፈልጎ ነው የሚል ምክንያት እያቀረበ ይገኛል። ለማንኛውም በአማራ ክልል በተለይ በወሎ እየተመዘገበ ያለው ድል አገዛዙ መንደር ላይ መጠነ ሰፊ መረበሽ እንደፈጠረ ነው የሰማ ነው። ምን ማለት ይቻላል? መስታይ በዋናነት የፋኖ ሀይሎች ከፍተኛ ጥቃት የፈጸሙት በሰሜን ወሎ ነው። በሰሜን ወሎ ጥቃት ከፈጸሙ በኋላ አሁን ዛሬ በደቡብ ወሎ አካባቢ በሚገኙ ወረዳዎች እንደጠቀስኩልህ በመርሳ በውርጌሳ በውጫሌ በይስማ ንጉስ በኮምቦልቻ አቅራቢያና በደሴ ዙሪያ በነ ቦሩ ሜዳ አካባቢዎች ላይ የፋኖ ኃይሎች ተከታትለው የመከላከያ ኃይሉ እግር ሳይተክል ተከታትለው እየመጡት ነው የሚገኙት። ሌላ አጋጣሚ ደግሞ የሌሎች የአማራ ክልል የፋኖ ኃይሎች ራሳቸውን መልሰው እያደራጁና ምናልባትም እየተነጋገሩ እንደሆነ ነው መረጃ ጎጃ የደረሰኝ። ነገር ግን ምንም አይነት የጠነከረ ውጊያ እየተደረገበት አይደለም። በጎጃም፣ በደቡብ ጎንደር፣ በሰሜን ጎንደር፣ በሸዋ ውጊያዎቹ ተቀዛቅዘው ነው የሚገኙት። ነገር ግን ውጊያ በሌለበት ውጊያ በሌለበት ቦታ ላይ የኢታማጆር ሹሙ ወጦ ምክትል ኢታማጆር ሹሙ ወጦ በደቡብ ጎንደርና በጎጃም አካባቢ የሚገኘውን የፋኖ ኃይል በአንድ ሳምንት ጊዜ ውስጥ ነው ጸጥ ረጭ ያረግ ነው ትጥቁን ያስፈታ ነው የመታ ነው እያለ አቅጣጫ እንዲቀይር ለማድረግ ሰሜን ወሎ የደረሰበትን ከፍተኛ ሽንፈት ሰራዊቱ ተስፋ እንዳይቆርጥ ለማድረግ እና ወጥሮ እንዲዋጋ ለማድረግ፣ እናንተ በዚህ በኩል ብትገፉም ነገር ግን በሌላ በኩል መተናቸዋል እየተመለሱ ነው። ከባድ ሽንፈት ደርሶባቸዋል፣ በማለት ሰራዊቱን ለማብቃት ከፍተኛ ጥረት እያደረገ ነው የሚገኘው። በእርግጥ አንተ እንዳልከው አጠቃላይ የጀነራል አበባው ታደሰ አሁን አክቲቭ እየሰራ ያለ ጀነራል እሱ ነው። እውነት ለመናገር ሌሎቹ ወታደራዊ ጀነራሎቹ በተለያየ አጋጣሚ ኢታማጆሹን ጨምሮ የውጊ አካባቢዎች በየት በኩል እንደሚካሄዱ እንኳን አያውቁም። ሰውዬው የአማራ ክልል እና አካባቢ ጠንቅቆ ሰዛ ጀነራሎች አቅማቸው እያደረጉ ያሉት ክፋት እና ተንኮል ደግነት ሂደትን ማጠቃላይ ለስርዓቱ የሚገዙ እነማን ናቸው? የስርዓቱ ላይ ያፈነገጡ እነማን ናቸው? የሚለውን ከሱ በላይ ጠንቅቆ የሚያውቅ ሰው ስለሌለ አሁን ደፋ ቀና እያለ ያለ ብቸኛ ጀኔራል ነው። ነገር ግን አልተሳካል ከሰሞኑ የተሰጠው ከፍተኛ ወታደራዊ ሹመትን ተከትሎ ሹመት የተሰጣቸው በአዲስ አበባ መከላከያ ሚኒስቴር ውስጥ ተቀምጠው የኦፊስ ስራ የሚሰሩ ጀኔራሎች በመሆናቸውና በመካከል ላይም ለአንዱ ብሄር አንሷል፣ ለአንዱ ብሄር ተልቋል በማለት ስድስት አመት እና አምስት አመት ውጊያ ቀጠና ላይ እዝና ኮር የሚመሩ ጀኔራሎች ማዕረግ ባለማግኘታቸው ያኮረፉ ጀኔራሎች ያመጡት ችግር ነው በማለት የሌትናር ጀነራል አሰፋ ቸኮልን ወደ ኮምቦልቻ በማስጠራት ጀነራል አባ ታደሰ ወደ አዲስ አበባ ተወስዶ ምርመራ እንድደረግበት እና የቁም እስረኛ እንዲሆን የሚል ውሳኔ ተወስኖበታል። በአጠቃላይ ሰራዊቱ ከላይ ከፍተኛ መከፋፈል ተፈጥሯል። በተለይ ሹመቱ ሰሞኑን የተሰጠው ከፍተኛ ወታደራዊ ሹመት በበርካታ ጀነራሎች እና ኮሬኖች ላይ ከፍተኛ ቅሬታ እንዳሰማና እንደተፈጠረና በዚህ ቅሬታ ተነስቶ ሰራዊቱን የማዋጋት ሞራል እንዳይኖረው በማድረግ ከፍተኛ አስተዋጽኦ አድርገዋል ያላቸውን ሰዎች እርምጃ እየተወሰደባቸው እንደሆነ ነው መረጃዎች የሚጠቁሙት በአጠቃላይ ግን በሰሜን ወሎ በዛሬው ዕለት እና በትናንትናው ዕለት በተደረጉ ውጊያዎች ከስድስት መቶ በላይ ከስድስት መቶ በላይ የመከላከያ ሰራዊት አባላት እጅ መስጠታቸውን እና ከዚህ የሚበልጥ የመከላከያ ሰራዊት አባላት መደምሰሳቸውን እና መቁሰላቸውን እና ለቁጥር የሚያታክት የቡድን የነብስ ወከፍ መሳሪያዎች እና ከባድ መሳሪያዎችን መማረክ መቻላቸውን በተለይ ደግሞ ተተኳሾቹ ምናልባትም በዛ አካባቢ ላለው የሰሜን ወሎ እና የደቡብ ወሎ እንዲሁም የደቡብ ጎንደር አካባቢ የሚንቀሳቀሱ የፋኖ ኃይሎች ምናልባትም ለዓመት ሙሉ ሊያዋጋቸው የሚችል ከፍተኛ ተተኳሽ ቁጥር ያለው ትጥቅና ስንቅ እንዳገኙ መረጃዎች ያመላክታሉ። ነገር ግን የፋኖ ኃይሎች አሁንም በዚህ ድል ሳይኩራሩ ወደ ደሴ የአነስተኛ ከተሞች ላይ መሽጎ የሚገኘውን ና እግር ሳይተክል ራሱ ሰብቶ ከፍተኛ የማጥቃት እርምጃ እየወሰዱበት እንደሚገኝ ና ምናልባትም በአጭር ቀናት ውስጥ በአጭር ቀናት ውስጥ የመከላከያ ሰራዊቱና የአገዛዙ ሀይሎች ደሴን ከተማ ተነጥቀው ወደ ሌላ አቅጣጫ ሊሸሹ እንደሚችሉ ነው መረጃዎች የሚያመላክቱት፣ መሳይ። ምናልባት ውጊያው ይህ በዚህ የሚቀጥል ከሆነ የመከላከያም ይሁን የብልጽግና አመራር ያንን አካባቢ የለቀቀ ወደ አዲስ አበባ የሚመጣበት ጊዜ ሩቅ እንዳልሆነ ነው መገመት የሚቻለው፣ መሳይ። እንግዲህ ሁኔታዎችን እንከታተላለን። በአማራ ክልል በተለይ በሰሜን ወሎ የሚካሄደው የሕልውና ተጋድሎ ብዙዎችን ትኩረት በሳበ መልኩ አገዛዙንም ባስተነገጠ፣ የነጻነት ታጋዮችን በፋኖ ቀጠና ያሉ ትን አካባቢዎች ደግሞ ሞራል ስንቅ በሆነ አጠቃላይ የተጋሉ እንቅስቃሴ አሁን ለሶስተኛ ቀን ቀጥሏል። ብዙ ድሎች ተገኝተዋል። በዛሬ ሁለት የአማራ ፋኖ ብሔራዊ ሀይል ማዕከላዊ ኮማንድ አባል እንደዚሁም የሚኒሊክ እዝ ዋና ሰብሳቢ አርበኛ ዋርካው ምሬ ወዳጆ እንደዚሁ መልእክት አስተላልፏል። እኳን ደስ አላችሁ፣ ይሄ ትግል ይቀጥላል፣ ይሄ መነሻ እንጂ መጨረሻ አይደለም በሚል ነው መግለጫ የሰጠው። ሁኔታው እንከታተላለን። በጣም ነው አመሰግነው። በማህበራዊ ሚዲያ ላይ ስለ ምሬ ወዳጆ እየተነገረ ያለው የሚሰራው ነገር እውነት ለመናገር ከሰላሳ እና አርባ ዓመት ካገለገሉ ጄኔራሎች በላይ እንደ መንግስት ራሱ እንደ መንግስት መሪ ራሱን ቆጥሮ ኃላፊነት የተሰማው ሰራዊቱን የቆሰለውን ሕክምና እንዲያገኝ የተማረከው መከላከያ ሰራዊት በአግባቡ በአግባቡ እንዲያዝ የመንግስት ተቋማት በአግባቡ ጥበቃ እንዲደረግላቸው ትእዛዝ መስጠቱ ይሄ ከመከላከያ አመራሮች ጋር ስናነጻጽረው ከፍተኛ የሆነ ኃላፊነት የተሰማው መግለጫ ነው። እንዲያውም እንደሚባለው ከሆነ መሳይ እንግዲህ በዛ አካባቢ ሙሉ በሙሉ የተደመሰሰችው ከሰባ በመቶ በላይ የተደመሰሰችው የአስራ ሁለተኛ ክፍለ ጦር የስምንት መቶ ሶስተኛ ኮር የአስራ ሁለተኛ ክፍለ ጦርን እንግዲህ ሲቀልዱባት ምንድነው ያሉት ዘንድሮ የአስራ ሁለተኛ ክፍል ተማሪ እና የአስራ ሁለተኛ ክፍለ ጦር አላዋጣቸውም በጣም ከፍተኛ ክሳራ ነው የደረሰባቸው ማለት በፌስቡክ እየተቀለደባቸው ነው የሚገኘው በአጠቃላይ ግን ደሴ ከተማ በጣም ከፍተኛ ግርግርና ስጋት ውስጥ መውደቋን ተከትሎ የአገዛዙ ኃይል በቀል ስለሚፈጽም የፋኖ ኃይሎች ከፍተኛ የሆነ ጥንቃቄ እንዲያደርጉ አሁን አቅሙ ድሮም ብቻ እንደሆነና በእግረኛው ሰራዊት ተስፋ ስለቆረጠ እንቅስቃሴያቸው በሙሉ የተጠናና ከፍተኛበት መሆን እንዳለበት እንዲ እግረ መንገድ ማሳሰብ ፈልጋለሁ። መሳይ፣ በነገራችን ላይ አሁንም መረጃዎች እየመጡ ነው። እዚህ ስቱዲዮ ኔ እናንተ እየተነጋገርን እያለን አማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ የህዝብ ግንኙነት ክፍል ኃላፊ አበበ ፈንታው በማህበራዊ ሚዲያ ላይ ያጋራውን መረጃ እንደው በዚህ አጋጣሚ ለማንሳት ያልነው አንድ ኮነሬል መማረካቸው መሆናቸውን ገልጸዋል። ስማቸውም ኮሎኔል ሀብታሙ አሰፋ ይባላሉ። እንዲሁም መካነ ሰላም ከተማን በፋኖ ቁጥጥር ስር መግባቷን ነው። በደቡብ ወሎ የለገ ሂዳ ወረዳ ዋና መቀመጫ ወይን አምባ ከተማም እንደዚሁ በፋኖ ቁጥጥር ስር መግባቷን ነው አርበኛ አበበ ፍንታው ያጋራል። እንግዲህ ድሉ ተጠናክሮ ይቀጥላል በሚል ነው አበበም መልእክቱን ያስተላለፈው። ለማንኛውም አሁንም እንከታተለዋለን። የአማራ ፋኖ በወሎ እያደረገ ያለው ተጋድሎ ለአራተኛ ቀን የሚቀጥል እንደሚሆን ይታወቃል። እንግዲህ መረጃዎችን የሰበሰብን ዳግም የምንመለስ ይሆናል። ለአሁን በጣም አመሰግናለሁ። መልካም መሳይ